አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ሁለት በዚች ቀን የከበረና የተመሰገነ ሐዋርያ እንደዳሪቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግስት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከሰባ ሁለቱ አርድእት ውስጥ የተቆጠረ ነው። በጽርሐ ጽዮን መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኒውቪያ አገር ላይም ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንንም የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህም በኋላ ሐዋርያ ዮልዮስን ወስደው በአንድነትም በብዙ አገሮች ዙረው አስተማሩ። ብዙ ሰዎችንም አጠመቁ። ታምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፍርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን በድካም ወደ እረፍት ከሐዘንም ከድካም ወደ እረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህ በኋላ ሐዋርያ እንድራኒቆስ ታመመና በዚች ቀን አረፈ። ቅዳሴ ቅዱስ ዮልዮስም ገንዞ በመቃብር አኖረው። ለእግዚአብሔር ምስጋና ይሁን፣ እኛንም በአባታችን በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለልድራሪ ቆስ ብሎ ውይ ዘመንፈስ ዘሰትየ ምስለ ሐዋርያት ለምድብሎ ሀበወረ ይስብክ አይጉራተ አድያም ኩሎ አብያተ ክርስቲያን ሀኒጾ ዋብያ ተጣዖት አንሂሎ እሴተ ተስፋው አድማ በሰማይ ዛለ። በዚችም እለት የምስራቃዊ ያዕቆብ መታሰቢያው ነው። በረከቱም ከኛ ጋራ ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሃያ ሁለት በዚች ቀን ሐዋርያ ቅዱስ ዮሊዮስ አረፈ። በዚችም ቀን ሰማይታት የሆኑ የንስያ ከሰባ ሁለቱ አርድእት ያንዱ የአፍሮዲጡ የዮሊያና የቀሲስ ታኦድራጦስ የጳጳስ ታድሮስ የዮሊዮናስና የእናቱ የእስክንድሪያ የሆኑ ደግሞ የስድሮስ የሚስቱና የሁለቱ ወር ልጆች ልጇ እኔ ከእናቴ ጋራ ክርስቲያን ነኝ ብሎ የተናገረና ዲዮቅልጥያኖስ የገደላቸው ለእነርሱም ማይበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን እኛንም በሊ ቅዱሳን ሰማዕታት ጸሎት ይማረን በረከታቸውም ትድረሰን ለዘላለሙ አሜን። ዛቅረብኩማ ሌታ ዘኪራ የላፈም እንደተጸምዱ ከዘልፈ ለላ ነብቶ ከለቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ክፈሙላ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕት ወጻድቃን መላእክት ትጉሃን ደናግላዲ

ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ራኤል ያደረገው ተአምር ነው። እጁ ሽባው የሆነና ዘወትር ጋኔን የሚጥለው አንድ ሰው ነበረ። ከእለታትም በአንድ ቀን ኤጲስቆጶሱ ደቅሲዎስ በተጨማሪ ያከበረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተ ክርስቲያን ሄዶ ገባና፣ ያ በሽተኛ ከቅዱስ ራኤል ስዕል በታች በጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካውን ብዛት በጣም ያለቅስ ጀመር። ያን ጊዜ ቅዱስ ዑራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑም ባየው ጊዜ ፈርቶ ደነገጠና በምድር ላይ ወደቀ። ቅዱስ ዑራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበው። ትንሽ ቆይቶም ከእንግዲህ ወዲያ ይህን ሰው ታሰቃየው ዘንድ ሁለተኛ ትመለሳለህን? አለ። ያ ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ የአምላክና የአምላክና የአንተ ቅጣት ወይም መቅሰፍት ለዘላለሙ በእኔ ላይ ይፈጸምብኛል፣ አለው ከዚህም በኋላ ቅዱስ ዑራኤል ያ ሰው በፊት ይህንን ያየኸውን ተአምር እግዚአብሔር እንዴት እንዳዳነው ለሰው ሁሉ ተናገር አለው። ሰውየውም ከቤተ ክርስቲያኑ ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰው ሁሉ የመላእክት አለቃ ቅዱስ ዑራኤል ያደረገውን ተአምራት ተናገረ። ስለዚህ ነገርም የስሙ ሁሉ እግዚአብሔርን ፈጽሞ አመሰገነ። ከዚህም በኋላ ይሄ ሰው በመላ ዘመኑ ሁሉ የመላእክት አለቃ ቅዱስ ዑራኤል ቤተ ክርስቲያን ደስ እያለው ሲያገለግል ኖረ። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን።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

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይስራ ኢለና ጣዊ ነተማ ይጸነብኪ ኦቶ ወካፌ ንስሐ ወሰራይ ሃጢአት ኢየሱስ ክርስቶስ ስረይ ሃጢአት እየ ወሃጢአተ ኩሉ ህዝብ ከማ ይሰራ ሃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር